በዛሬው የሬቨረንድ ተዘራ ያሬድ ትምህርት ይህ ተካቷል። እዚህ እግዚአብሔር ዳግም ውልደት ወይም አዲስ ፍጥረት ብለን ስናወራ ዳግም ስለተወለደው መንፈሳችሁ እያወራን እንደሆነ ልብ ልትሉ ይገባል። ስለዚህ እግዚአብሔር ያለው ነገር በሙሉ በክርስቶስ ኢየሱስ ውስጥ ካደረገ በኋላ እኛ በክርስቶስ ስንሆን አዲስ ፍጥረት እንደሆነን ይናገራል። አዲስ ፍጥረት ይመስላል አይልም። አዲስ ፍጥረትም ይሆናል ላይልም። መምሰል የሆነን ነገር አይደለህም፣ ትመስላለህ ነው። ይሆናል ደግሞ አሁን አይደለህም፣ ወደፊት ትሆናለህ ነው። መጽሐፍ ቅዱስ ግን የሚለው ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው። አሁን በክርስቶስ የሆነ ሰዓት ላይ ያገኘው ለውጥ አለ፣ የሆነለት ነገር አለ ነው። ይሄም ደግሞ ብዙ ሰዎች ስለ አዲስ ፍጥረት ሲወራ ስለ ሃይማኖት ለውጥ ነው የሚያስቡት። የሃይማኖት ለውጥ ማድረግ ሳይሆን የውስጠኛው ማንነታችን በክርስቶስ ኢየሱስ በማመናችን የተደረገለትን ነገር ነው። ከውጭ ማንነታችን ላይ ለውጥ ላይሆን ይችላል፣ ወይም ቅያሬ ላይሆን ይችላል። ነገር ግን የውስጥ ማንነታችን ግን ዳግመኛ በመወለድ አዲስ ፍጥረት እንደሆነ መጽሐፍ ቅዱስ ይናገ ትምህርቱ አሁን ይቀጥላል። ተባጥራችኋል ባለፉት ሳምንታት ያው ማንም ሰው በዚህ ምድር ላይ ሲኖር የተሳካ መንፈሳዊ ሕይወትን ማሳለፍ ይፈልጋል። በሁሉም አቅጣጫ ሰዎች በቢዝነስ ከጀመሩ በቢዝነሳቸው መሳካት ይፈልጋሉ። ፖለቲካ ውስጥ ከገቡ በፖለቲካው ዓለም ላይ የተሳካላቸው እንዲሆኑ ይፈልጋሉ። ትምህርት ቤት ካለ ሰው ትምህርት በትምህርቱ የተሳካለት እንዲሆን ይፈልጋል። በየትኛውም ፊልድ ኳስ ተጫዋች ከሆነ እንዲሳካለት ይፈልጋል። እንደዚሁም ደግሞ ክርስቲያኖች እንደ ክርስቲያን በክርስቶስ ኢየሱስ ካመንን በኋላ በዚህ ምድር ላይ ስንኖር የተሳካ መንፈሳዊ ሕይወት ለማሳለፍ መረዳት ያለብን በርካታ ሌሎች መልካም ነገሮች ቢኖሩም ግን ወሳኝ የሆኑ ነጥቦችን መረዳት ነው። እሱ ምንድን ነው? አምላካችን እግዚአብሔር ማን እንደሆነ ማወቅ እኛ ደግሞ በክርስቶስ ኢየሱስ ካመንን በኋላ ምን እንደሆነን ማወቅና ከዛ ደግሞ ጠላታችንን ዲያብሎስን ማን እንደሆነ ማወቅ በጣም ወሳኝ የሆነ ለመንፈሳዊ ሕይወታችንም ዕድገት የሚበጅ መሰረታዊ ነው። ስለዚህ ነው አምላካችን እግዚአብሔር የፍቅር አምላክ እንደሆነ በዝርዝር አይተናል። እነዚህ ትምህርቶች ራሳቸውን ብችለው በጣም በሰፋፊው ያስተማርኳቸው ትምህርቶች ናቸው። የእግዚአብሔርን ፍቅር መረዳት የሚል ሲዲ ወስዳችሁ መስማት ትችላላችሁ። እንደዚሁም እግዚአብሔር መልካም ነው በሚለው ርዕስ ላይ ብቻ ሰፊ ትምህርቶችን አስተምሬያለሁኝ። እንደዚሁም እግዚአብሔር አባት ነው በሚለው ርዕስ ላይ ተመሳሳይ፣ በዚሁ ሲዲ ውስጥ እግዚአብሔር መልካም ነው በሚለው ሲዲ ውስጥ በሰፊው ያስተማርኳቸው ትምህርቶች ናቸው። ነገር ግን በዚህኛው መልክቴ ውስጥ ሰብሰብ አድርጌ በአጭሩ ለማሳየት ነው እየሞከርኩ ያለው። ስለዚህ አስቀድመን የተሳካ ሕይወት ለማሳለፍ የምንፈልግ ከሆነ የመጀመሪያው መረዳት ያለብን አምላካችን እግዚአብሔር ማን እንደሆነ ነው። እግዚአብሔር እነዚህ ብቻ ነገሮች ነው ያሉት አላልኩም። ነገር ግን እግዚአብሔር በርካታ መልኮችና በርካታ የራሱ መገለጫዎች አሉት። ነገር ግን ወሳኝ የሆኑት የእግዚአብሔርን ፍቅር መረዳት፣ እግዚአብሔር መልካም እንደሆነ መረዳትና እግዚአብሔር አባት እንደሆነ መረዳት እነዚህ ከእናንተ ጋር ቀጥታ ስለሚገናኙ መንፈሳዊ ሕይወታችሁ ላይ ከፍተኛ ተጽዕኖን የሚፈጥሩ ናቸው። ነገር ግን እግዚአብሔር አምላካችን የራሱ የሆኑ በጣም አስደናቂ ማንነቶች አሉት። ለምሳሌ እግዚአብሔር አምላክ በሁሉ ስፍራ ይገኛል፣ በሁሉ ቦታ በአንድ ጊዜ መገኘት የሚችል አምላክ ነው። እንደዚሁም እግዚአብሔር አምላካችን ሁሉን አዋቂ የሆነ ማናቸውም ነገሮችን የማያውቀው ነገር የሌለ ሁሉን አዋቂ የሆነ አምላክ ነው። እንደዚሁም ደግሞ እግዚአብሔር አምላካችን ኦምኒፖተንት ነው፣ ሁሉን ማድረግ የሚችል አምላክ ነው። ስለዚህ እግዚአብሔር አምላካችን ሌሎች በርካታ ባህሪዎች አሉት። መጽሐፍ ቅዱስ እግዚአብሔርን በብዙ መልኮቹ ይገልጡታል። ነገር ግን ቀጥታ ከኛ መንፈሳዊ ሕይወት ጋር ተገናኝተው ሕይወታችንን ወደ ሌላ መንፈሳዊ ክብር ውስጥ የሚያስገቡ ነገሮች መካከል አንዱ እግዚአብሔር ፍቅር እንደሆነ መረዳት፣ ፍቅር ስለሆነ ደግሞ እንደሚወደን መረዳት፣ ስለሚወደን ደግሞ አንድያ ልጁን እንደሰጠን መረዳት በጣም ወሳኝ ነገር ነው። ይህንን በዝርዝር አይተናል። እንደዚሁም እግዚአብሔር መልካም እንደሆነ የሚያደርጋቸው ነገሮች ሁሉ መልካም እንደሆኑ መጽሐፍ ቅዱስ መዝሙር መቶ አስራ ዘጠኝ ቁጥር ስልሳ ስምንት ላይ ሲናገር አንተ መልካም ነህ፣ የምታደርገው መልካም ነው ብሎ ይናገራል። ስለዚህ እግዚአብሔር መልካም አምላክ እንደሆነ መረዳት ይህንንም ደግሞ በውስጣችን በትክክለኛ ሁኔታ መገንዘብ ለመንፈሳዊ ህይወታችን እድገት ከፍተኛ የሆነ ተጽዕኖን ያመጣል። ሶስተኛው ደግሞ እግዚአብሔር አባታችን እንደሆነ አባት በመሆኑ ምክንያት ደግሞ የምናገኛቸው በርካታ መንፈሳዊ በረከቶች አባት ማለት ፓተር የሚል ግሪክ ቃል ይጠቀማል ምንጭና መገኛ ማለት እንደሆነ ደግሞም ከተገኘን በኋላ እንድንኖር የሚያደርገን ጠባቂያችን፣ መከታችን፣ ከለላችን እንደሆነ መጽሐፍ ቅዱሳችን ያስረዳል። ስለዚህ እነዚህን እውነቶች በዝርዝር ስናያቸው ነበረ። እነዚህንም መልእክቶች በዩትዩብ ቻናላቻችን ላይ ድጋሚ አግኝታችሁ መስማት ትችላላችሁ። እንደዚሁም በተለያዩ ፎርማቶች ማግኘት ትችላላችሁ። ዛሬ ግን ስለ አማኝ ደግሞ ሶስት መሰረታዊ ነጥቦችን ማየት እንጀምራለን በሚቀጥሉት ተከታታይ ክፍሎች ማለት ነው። ስለዚህ የመጀመሪያው ስለ አማኝ እንድናውቀው የምፈልገው ነገር ወይም ልናየው የሚገባው ነገር አማኝ በክርስቶስ ኢየሱስ ካመነ በኋላ አዲስ ፍጥረት እንደሆነ፣ ይህንንም በርካታ ሁኔታ በሰፊው በዝርዝር አስተምሬዋለሁ። ስለዚህ ይህንን መልእክት አግኝታችሁ በዝርዝር መስማት ትችላላችሁ። ነገር ግን ወሳኝ የሆኑትን ነጥቦች በሙሉ በዚህ መልእክት ውስጥ ላነሳ ሞክራለሁ። መጽሐፍ ቅዱስ በሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር 17 ላይ ሲናገር ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኖአል ይላል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ብሎ ይናገራል። አያችሁት? ይህን ክፍል ስታዩት ማንም በክርስቶስ ቢሆን አዲስ ፍጥረት ይሆናል አይልም፣ ወይም አዲስ ፍጥረት ይመስላል አይልም፣ ወይም ወደፊት አዲስ ፍጥረት እየሆነ ይሄዳል አይልም። መጽሐፍ ቅዱስ ማንም በክርስቶስ ቢሆን ልክ በክርስቶስ ኢየሱስ ያመንን ጊዜ መጽሐፍ ቅዱስ አዲስ ፍጥረት እንደሆንን አሮጌ ታሪካችን፣ አሮጌ ሕይወታችን እንዳለፈና ሁሉ ነገር ደግሞ አዲስ እንደሆነ መጽሐፍ ቅዱስ ይናገራል። እንደዚሁም በህዝቅኤል ላይ የእግዚአብሔር ቃል ሲናገር ህዝቅኤል ምዕራፍ 11 ላይ ደግሞ ሲናገር እንደዚህ የሚል ቃል ታገኛላችሁ። ህዝቅኤል ምዕራፍ 11 ቁጥር 19 ላይ እንደዚህ የሚል ቃል አለ። በትእዛዜም ትሄዱ ዘንድ ፍርዴን ይጠብቁና ያደርጉ ዘንድ አዲስ ልብ እሰጣችኋለሁ። አዲስ ፍጥረት ማለት አዲስ ልብ ያለው ማለት ነው። ስለዚህ አዲስ ልብ እሰጣችኋለሁ በውስጣቸውም አዲስ መንፈስ እሰጣለሁ፣ ከስጋቸው ውስጥ የድንጋዩን ልብ አወጣለሁ፣ የስጋንም ልብ እሰጣችኋለሁ፣ እነሱም ህዝቤ ይሆኑልኛል፣ እኔም አምላካቸው እሆናለሁ ብሎ ይናገራል የእግዚአብሔር ቃል። እንደዚሁም በህዝቅኤል ምዕራፍ 18 ቁጥር 31 ላይ ደግሞ የበደላችሁትን በደል በሙ ሁሉ ከእናንተ ጣሉ። አዲስ ልብና አዲስ መንፈስ ለእናንተ አድርጉ። የእስራኤል ቤት ሆይ ስለምን ትሞታላችሁ? የሟችሁን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ ብሎ ይናገራል። እንደዚሁም በሕዝቅኤል ምዕራፍ 36 ቁጥር 26 ላይ እንደዚህ የሚል ቃል ታገኛላችሁ አዲስ ልብ እሰጣችኋለሁ ይላል እግዚአብሔር። ይሄ ስለ አዲሱ ኪዳን በተደጋጋሚ እግዚአብሔር በብሉይ ኪዳን በሚናገርበት ጊዜ ነው ይህንን ሀሳብ የሚያመጣው። አዲስ ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩን ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ ብሎ ይናገራል። ስለዚህ መጽሐፍ ቅዱሳችን ስለ አዲስ ፍጥረት በርካታ ክፍሎች ላይ በተለያየ መንገዶች ይናገራል። እንግዲህ አራተኛ ጥቅስ ደግሞ ማየት ካለብን ገላትያ ምዕራፍ 6 ቁጥር 15 ላይ እንደዚህ የሚል ቃል ታገኛላችሁ። ገላትያ ምዕራፍ 6 ቁጥር 15 ላይ እንደዚህ ብሎ ይናገራል። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና ብሎ ይናገራል። ስለዚህ በክርስቶስ ኢየሱስ አዲስ ፍጥረት መሆን እንደሚጠቅም መጽሐፍ ቅዱሳችን ይናገራል። እንደዚሁም በኤፌሶን ምዕራፍ ሁለት ቁጥር አስር ላይ ደግሞ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ብሎ ይናገራል። ስለዚህ በክርስቶስ ኢየሱስ እንደተፈጠርን ይናገራል። ስለዚህ እነዚህ ክፍሎች በሙሉ የሚያወሩት ስለ አዲሱ ፍጥረት ወይም በክርስቶስ ኢየሱስ ስለተፈጠረው አዲስ ግኝት ወይም አዲስ ሰው ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ በዋናነት የተነሳንበት ክፍል ነው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፤ እነሆ ሁሉ አዲስ ሆኗል። አያችሁት? ወደ እግዚአብሔር ማናቸውን በረከቶች ውስጥ መግባት የምንችልበት ትልቁ በር ዳግመኛ መወለድ ነው። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 3 ላይ ጌታ ኢየሱስ ኒቆዲሞስን ባገኘው ጊዜ ኒቆዲሞስ የሃይማኖት መምህር የሆነ ዶክትሬት ዲግሪ ያለው በሃይማኖት መምህርነቱ በጣም ታዋቂ የነበረ ሰው ነው። ግን ኢየሱስ ያገኘው እውነት እውነት እልሃለሁ አለው፣ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለው። ስለዚህ ወደ እግዚአብሔር መንግሥት ውስጥ ለመግባትና የእግዚአብሔርን በረከቶች እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ያዘጋጃቸውን በረከቶች ሁሉ ለመውረስ ዳግመኛ መወለድ ይጠበቅብናል። መጽሐፍ ቅዱስም ማቴዎስ ምዕራፍ 18 ቁጥር 3 ላይ ካልተመለሳችሁ፣ እንደ ሕፃናት ካልሆናችሁ ብሎ ይናገራል። እንደ ሕፃን መሆን የምንችልበት ወይም ዳግመኛ መወለድ የምንችልበት ብቸኛው መንገድ በጌታ በኢየሱስ ክርስቶስ በማመንና ጌታ ኢየሱስ ክርስቶስ የሰራለንን ሥራ በመቀበል ነው። ይህንን በመስቀል ላይ የሰራው፣ የከፈለው፣ የሞተው፣ የተዋረደው፣ የደማው፣ የቆሰለው መከራ የተቀበለው በሙሉ ለእኔ ነው ብለን ያንን ለግላችን ስናምን እና ኢየሱስ ክርስቶስ ጌታ እንደሆነ ስንመሰክር ዳግመኛ እንደምንወለድ ይናገራል። ስለዚህ ሰላም የተወደዳችሁና የተከበራችሁ ተመልካቾቻችን፣ በጌታ በኢየሱስ ክርስቶስም ሰላም ላችኋለሁ። ሬቨረንት ተዘራ ያሬድ ነኝ። በጎስፔል ቲቪ እንደዚሁም በተለያዩ ሶሻል ሚዲያዎች ላይ የምትከታተሉን በዩትዩብ በፌስቡክ፣ እንደዚሁም በተለያዩ አማራጮች ላይ በቴሌግራም ላይ የምታዩን የተወደዳችሁ ተመልካቾቻችን ሰላምታችን የደረሳችሁ፣ መጽሐፍ ቅዱስ ከተገረዙት ወገን የሆነ ይላል ቆላሲያስ ምዕራፍ አራት ከቁጥር አስር ጀምሮ ከተገረዙት ወገን ያሉት አብሮ ከእኔ ጋር የታሰረ አርስጥሮኮስ የበርናባስም የወንድሙ ልጅ ማርቆስ ኢዮስጦስም የተባለው ኢያሱ ሰላምታ ያቀርቡላችኋል። ስለ ማርቆስም ወደ እናንተ ቢመጣ ተቀበሉት የሚል ትዕዛዝ ተቀበላችሁ። በእግዚአብሔር መንግሥት ከኔ ጋር አብረው የሚሰሩ እነዚህ ብቻ ናቸውና እኔንም አጽናንተውኛል ብሎ ሐዋርያው ጳውሎስ ይናገራል። አያችሁት፣ በእግዚአብሔር መንግሥት ውስጥ አብረው ሰራተኝነት የሚባል ወይም ደግሞ እግዚአብሔርን ከሚያገለግሉ ሰዎች ጋር አብሮ መስራት የሚባል ነገር አለ። ስለዚህ ዛሬ የመጣው ያወራሁት እኔ እናንተ በቴሌቪዥን ላይ እንደዚሁም በተለያዩ ሶሻል ሚዲያ ላይ የምትከታተሉን ሰዎች፣ እናንተን የባረካችሁን ባረካችሁን፣ ያነጻችሁን፣ ያጽናናችሁን በሕይወታችሁ ላይ መልካም ነገር ያገኛችሁበትን ያንን መልእክት ለሌሎች ደግሞ በማድረስ አብራችሁን እንድትሰሩ በጌታ ፍቅር ልጋብዛችሁ። መጽሐፍ ቅዱስ ምድር ሁሉ እግዚአብሔርን በማወቅ ትሞላለች ይላል። ሰዎች ደግሞ ወንጌል እውነት እንዲደርሳቸው እያንዳንዳችን የወንጌልን እውነት ሼር በማድረግ ለሌሎች በማካፈል አብረን ሰራተኞች እንድንሆን መጽሐፍ ቅዱስ ይሄንን ያዘናል። ስለዚህ የሰማችኋቸው መልክቶች፣ የታነጻችሁባቸውን መልክቶች ላይክ እንድታደርጉ፣ ፎሎ እንድታረጉ፣ ሰብስክራይብ ያላደረጋችሁ ዩቲዩብ ቻናላችንን ጎስፕል ቲቪ ኢትዮጵያ እንደዚሁም ሬቨረንድ ተዘራ ያሬድ ኦፊሻል የሚለውን ፔጅ ሰብስክራይብ ያላደረጋችሁ ሰዎች ላይክ እንድታደርጉ፣ ፎሎ እንድታደርጉ፣ እንደዚሁም ሼር እንድታደርጉ ለሌሎች ደግሞ መልክቶችን ደግሞ እናንተ ከሰማችሁና ከታነጻችሁባቸው በኋላ ለሌሎች እንዲደርስ ደግሞ አብራችሁን በእግዚአብሔር መንግስቱ ሰራተኞች እንድትሆኑ በዚህ ሰዓት በጌታ ፍቅር ይህንን ፍቅር ጥሪ አቀርብላችኋለሁ። መጽሐፍ ቅዱስ እንግዲህ ሲናገር ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል ትንቢተ ሆሴዕ ምዕራፍ አራት ቁጥር ስድስት ላይ አንተም እውቀትን ጠልተሃልና ካህን እንዳትሆነኝ ጠላሁ ብሎ ይናገራል። አያችሁት? እግዚአብሔር እንድናውቅ ይፈልጋል። እንወቅ ብሎ ነው። ከዛ በኋላ ቁጥር ሰባት ላይ እናውቀውም ዘሞ ዘንድ ደግሞ እግዚአብሔርን እንከተል ይላል። አያችሁት? እግዚአብሔርን ልናውቅበት የምንችልባቸው ብቸኛውና ወሳኙ መንገድ እግዚአብሔርን በቃሉ በኩል ለምናውቀው አያችሁት ቃሉ የተሰጠን ከመንፈሳዊ ዓለም ይሄ መጽሐፍ የተሰጠን ዋናው ዓላማ እግዚአብሔርን እናውቅ ዘንድ የእግዚአብሔርን ማንነት እናውቅ ዘንድ እና በእግዚአብሔር ላይ ያለን እምነት ይጨምር ዘንድ ነው። ስለዚህ እነዚህ ትምህርቶች እግዚአብሔርን ታውቁ ዘንድ፣ ጌታችሁን ታውቁ ዘንድ፣ ከጌታ ጋርም ያላችሁ ህብረት ይጠነክር ዘንድ የተዘጋጁ ትምህርቶች ናቸው። ስለዚህ እናንተ እንድትታነጹባቸው፣ ለሌሎችም ሰዎች ደግሞ እንድታደርሷቸው በጌታ ፍቅር ጋብዛችኋለሁ። ምክንያቱም እውነትን በማወቅ ውስጥ አርነት አለ። በአርነት ውስጥ ደግሞ ለብዙዎች በረከት መሆን አለ። አያችሁን መባረክ አንደኛው የሕይወታችን ክፍል ነው። ነገር ግን ከተባረክን በኋላ ደግሞ ለሌሎች ለበረከት መሆን መሰረታዊ የሆነ ጥሪያችን ነው። ስለዚህ እግዚአብሔር አብርሃምን እባርክሃለሁ ብቻ ሳይሆን ያለው ለበረከት እንድትሆን አደርግሃለው ብሏል። ስለዚህ አሁንም ፎሎ እንድታደረጉን፣ ሼር እንድታረጉ፣ ሰብስክራይብ እንድታረጉ፣ ቻናሎቻችንን ፎሎ እንድታደርጉ፣ ጎስፕል ቲቪ ፎሎ እንድታደርጉ፣ እንደዚሁም በተለያዩ ፕላትፎርሞች ላይ የምንለቃቸውን ነገሮች እንድትካፈሉ በጌታ ፍቅር ጋብዛችኋለሁ። ትምህርቱ ከዚህ በኋላ ተመልሶ ይቀጥላል። በዚህ ትምህርት ውስጥ እንደምትታነጹ፣ እንደምትባረኩ፣ እንደምትጽናኑ እናንተ ደግሞ ተባርካችሁ ተጽናንታችሁ ከጨረሳችሁ በኋላ ለሌሎች ሼር እንደምታደርጉት አምናለሁኝ። እግዚአብሔር ይወዳችኋል፣ እኛም በጣም እንወዳችኋለን። ብሩካኖች ናችሁ። ሻሎም። ጌታ ኢየሱስ ከኒቆዲሞስ ጋር ባደረገው ንግግር ውስጥ ዳግመኛ ልደት ወይም አዲስ ልደት የሚገኝበትን መንገድ ይናገራል። ስለዚህ በዳግመኛ ልደት ውስጥ መጽሐፍ ቅዱስ በሮሜ ምዕራፍ 10 ከቁጥር 9 እስከ 10 ሲናገር ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ደግሞ ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። ሰው በልቡ አምኖ ይጸድቃል ይላል ቁጥር 10 ላይ። እንደዚሁም በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናልና ብሎ ይናገራል። ስለዚህ ዳግም ልደት ማለት የሰው መንፈስ በእግዚአብሔር ቃልና መንፈስ ዳግመኛ የሚወለደውን ውልደት ወይም ዳግመኛ የሚያገኘውን ሪበርዝ ነው ወይም ድጋሚ መወለድን ወይም ከላይ መወለድን ወይም ከመንፈስ ቅዱስ የሚደረግለትን መወለድን ነው። ይሄ መንፈሳችን ከእግዚአብሔር ጋር ሕብረት ነበረው ነገር ግን በአዳም እና በሔዋን ኃጢአት ምክንያት የሰው ልጆች ከእግዚአብሔር ጋር የነበራቸውን ግንኙነት ወይም ሕብረት አቋርጠው ነበረ። ዳግመኛ በመወለድ ጌታ ኢየሱስ ክርስቶስ የሰራውን ስራ በማመን ደግሞ እንደገና ተወልደን የእግዚአብሔር ልጆች መሆንና ከእግዚአብሔር ጋር ሕብረትን ማድረግ እንችላለን። ስለዚህ በእነዚህ ክፍሎች ላይ እንደምታዩት እግዚአብሔር ዳግመኛ በመውለድ አዲስ ሕይወትን አዲስ ዘመንን እንደሚሰጠን አዲስ መንፈስን በውስጣችን እንደሚያደርግ አዲስ ልብ እንደሚሰጠን በሕዝቅኤል ባነበብኳቸው በሕዝቅኤል ምዕራፍ 11 ከቁጥር 19 እስከ 20 ማየት ትችላላችሁ። እንደዚሁም በሕዝቅኤል 18 31 እስከ 32 ማየት ትችላላችሁ። እንደዚሁም በሕዝቅኤል 36 ከ26 28 እነዚህ በሙሉ እግዚአብሔር አዲስ ልብና አዲስ መንፈስ በውስጣችን እንደሚያደርግ የሚናገሩ ናቸው። ስለዚህ አዲስ ፍጥረት ስንሆን አዲስ ፍጥረት የሚሆነው ይሄ የውጨኛው አካላችን አይደለም። የአፍንጫችን ቅርጽ ላይቀየር ይችላል ጌታ ኢየሱስን ስንቀበል፣ ጥርሳችን፣ ወይም አይናችን፣ ወይም የሰውነታችን ከለር፣ ወይም ጥቁር ከነበረን ነጭ፣ ነጭ ከነበረን ጥቁር አንሆንም። መጽሐፍ ቅዱስ ከውጭ አይደለም አዲስ ፍጥረትን የሚናገረው። አዲስ ፍጥረት የሚሆነው የውስጠኛው ማንነታችን ነው። መጽሐፍ ቅዱስ በአንደኛ ተሰሎንቄ ምዕራፍ አምስት ቁጥር 23 ላይ ሲናገር እንደዚህ የሚል ቃል ታገኛላችሁ። አንደኛ ሰሎንቄ ምዕራፍ አምስት ቁጥር 23 ላይ የሰላምም አምላክ ራሱ ሁለንተናችሁን ይቀድስ ይላል። ሁለንተና እንዳለን ይናገራል። መንፈሳችሁም፣ ነፍሳችሁም፣ ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጥመው ይጠበቁ ይላል። ስለዚህ የሰው ሁለንተና የሚባሉት መንፈስ፣ ነፍስና ስጋ ናቸው። ስለዚህ እግዚአብሔር ዳግመኛ ተወለዱ ወይም ዳግመኛ እንወለዳለን ሲባል ብዙ ጊዜ ሰዎች ጌታንም ከተቀበልን በኋላ ፊታችን ለውጥ የለም፣ ጥርሳችን ለለውጥ የለም። እሱን አይደለ መጽሐፍ ቅዱስ የሚያወራው ዳግመኛ ስንወለድ ዳግመኛ የሚወለደው የውስጠኛው ማንነታችሁ ወይም መንፈሳችሁ ነው። ስለዚህ እግዚአብሔር ዳግም ውልደት ወይም አዲስ ፍጥረት ብለን ስናወራ ዳግም ስለተወለደው መንፈሳችሁ እያወራን እንደሆነ ልብ ልትሉ ይገባል። ስለዚህ እግዚአብሔር ያለው ነገር በሙሉ በክርስቶስ ኢየሱስ ውስጥ ካደረገ በኋላ እኛ በክርስቶስ ስንሆን አዲስ ፍጥረት እንደሆነን ይናገራል። አዲስ ፍጥረት ማለት ምን ማለት ነው ነው የመጀመሪያው ጥያቄ መጠየቅ ያለብን በሕይወታችን አዲስ ፍጥረት ስንሆን ወይም አዲስ ፍጥረት ሆኛለው ስንል ምን እያልን ነው ነው አዲስ ፍጥረት ማለት ሕይወታችንን ለክርስቶስ ኢየሱስ ከሰጠን በኋላ ወይም ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን ከተቀበልን በኋላ ቀድሞ የነበርነውን አይነት ሰው አይደለንም። ብዙ ሰዎች ስለ አዲስ ፍጥረት ሲወራ ስለ ሃይማኖት ለውጥ ነው የሚያስቡት። የሃይማኖት ለውጥ ማረግ ሳይሆን የውስጠኛው ማንነታችን በክርስቶስ ኢየሱስ በማመናችን የተደረገለትን ነገር ነው። ከውጭ ማንነታችን ላይ ለውጥ ላይሆን ይችላል፣ ወይም ቅያሬ ላይሆን ይችላል። ነገር ግን የውስጥ ማንነታችን ግን ዳግመኛ በመወለድ አዲስ ፍጥረት እንደሆነ መጽሐፍ ቅዱስ ይናገራል። ለዚህ ነው መጽሐፍ ቅዱስ ማንም በክርስቶስ ቢሆን አዲስ ፍጥረት ይመስላል አይልም። አዲስ ፍጥረትም ይሆናል አይልም። መምሰል የሆነን ነገር አይደለህም ትመስላለህ ነው። ይሆናል ደግሞ አሁን አደለህም ወደፊት ትሆናለህ ነው። መጽሐፍ ቅዱስ ግን የሚለው ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው። አሁን በክርስቶስ የሆነ ሰዓት ላይ ያገኘው ለውጥ አለ፣ የሆነለት ነገር አለ ነው። ይሄም ደግሞ ማንነት ያገኘ ነው። ይሄንንም ማንነት ደግሞ የምናገኘው በክርስቶስ ኢየሱስ የመስቀልና የሞት ስራ ውስጥ በማመን ነው። የተለያዩ የእንግሊዘኛ ትርጉሞች ሲናገሩት ይሄንን ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17ን በጣም በሚያስገርም ሁኔታ ይናገሩታል። ጋድስ ወርድ የሚል የእንግሊዝኛ መጽሐፍ ቅዱስ ትርጉም ሲናገር ሁኤቨር ኢዝ ብሊቨር ኢን ክራይስት ይላል። ማንም በክርስቶስ ያመነ አማኝ ኢዝ ኒው ክሪኤሽን ይላል። አዲስ ፍጥረት ነው ብሎ ይናገራል። ዘ ኦልድ ወይ ኦፍ ሊቪንግ ሃዝ ዲስፒርድ አሮጌው የሕይወት ዘይቤ ጠፍቷል ይላል

አሁን የምንመለከተው ወደ ውስጥ ነው። ኤኒዋን ዩናይትድ ዘ መሳያ ጌትስ ፍሬሽ ስታርት ይ አያችሁት፣ አሁን የምንመለከተው ወደ ውስጥ ነው አለ። አሁን የምናየው ነገር አለ በክርስቶስ ኢየሱስ በመሲሁ ያመነ ሰው አዲስ ጅማሬ፣ አዲስ ሕይወት አዲስ ነገር ጀምሯል ይላል ኢዘ ክሬትድ ኒው ና ሉክ ኢንሳይድ ን ዋት ሲ ኢዛት ኤኒዋን ዩናይትድ ዊ መሳያ ጌትስ ኣፍሬሽ ስታርት ኢዝ ኒው ኢዝ ክሬትድ ኒው ላል ማለት አዲስ ሆኖ ተፈጥሯል። ዘ ኦልድ ላይፍ ኢዝ ጎን አሮጌው ህይወት አልፏል። ኒው ላይፍ በርጀንስ ሉካት ይትላል አዲስ ህይወት ጀምሯል ተመልከቱት ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ማንም በክርስቶስ ቢሆን አዲስ ህይወት ይኖረዋል። አዲስ ፍጥረት ሆነዋል። አዲስ ፍጥረት ነው። ስለዚህ ማናችሁም በጌታ በኢየሱስ ክርስቶስ ያመናችሁ ይህን ፕሮግራም የምትከታተሉ ወንድሞችና እህቶች፣ እናቶችና አባቶች በተለያየ መንገድ ይህን ፕሮግራም እየሰማችሁ ያላችሁ በክርስቶስ ኢየሱስ ካመናችሁ አዲስ ፍጥረት ሆናችኋል። አትሆኑም፣ ሆናችኋል፣ ናችሁ። ይሄ ማንነታችሁ ነው። አያችሁት አንዱ ለተሳካ መንፈሳዊ ህይወት ልንረዳው የሚገባው አራተኛው ነጥብ የእኛን ማንነት መረዳት ነው። የእኛም ማንነት ደግሞ በክርስቶስ ኢየሱስ በማመን አዲስ ፍጥረት ሆነናል፣ አንሆንም ሆነናል። ናችሁ ማለት ወደፊት የምንሆነው ነገር አይደለም። ጌታ ኢየሱስ ጋር ስንሄድ የምናመጣው ነገር አይደለም። አሁን በክርስቶስ ኢየሱስ በማመናችን ምክንያት የሆነው ነገር ነው። መጽሐፍ ቅዱስ ማንምን ያለው ማንም ማለት ማንም ነው። ማንም የተማረ ሊሆን ይችላል፣ ያልተማረ፣ በተለያየ የመንግስት ኃላፊነት ላይ ያለ ሊሆን ይችላል፣ ደጋዴ ሊሆን ይችላል፣ ተማሪ ሊሆን ይችላል፣ ትልቅ ሊሆን ይችላል፣ ትንሽ ሊሆን ይችላል፣ ባለጠጋ ሊሆን ይችላል፣ ድሃ ሊሆን ይችላል። በየትኛውም የህይወት ዘይቤ ላይ ያለ ማንም ማንም በየትኛውም የሕይወት ደረጃ ላይ የሚገኝ ማለት ነው። ማንም ለየትኛውም ሰው ክፍት ነው። ማንም ምናልባት ደግሞ ይሄን ፕሮግራም የምትከታተሉ ነገር ግን እኔ አዲስ ፍጥረት እንደሆንኩ አላውቅም አዲስ ፍጥረትም አይደለሁም የምትሉ ሰዎች በኋላ ላይ እድሉን እሰጣችኋለሁ በጌታ በኢየሱስ ክርስቶስ እንድታምኑ፣ ዛሬውኑ ጌታ ኢየሱስ ክርስቶስ የሰራላችሁን ስራ በማመን እናንተም አዲስ ፍጥረት ትወዳላችሁ ስለዚህ፣ ይሄ ለማንኛውም ሰው ክፍት የሆነ ማንንም ሰው የሚያካትት ትልቅ ጥሪ ነው። ማንም በክርስቶስ ቢሆን ነው የሚለው፣ ማንም በምንም ነገር ቢሆን አይልም። ኢፍ ኤኒዋን ቢ ኢን ክራይስት ነው የሚለው። በክርስቶስ ቢሆን፣ በክርስቶስ ማለት በመሲሁ ቢሆን፣ በተቀባው ክርስቶስ ማለት አኖይንትድ ዋን የተቀባ ማለት ነው። ስለዚህ መጽሐፍ ቅዱስ ማንም በክርስቶስ ቢሆን ቱ ቢ ኢን ክራይስት ማለት ከክርስቶስ ጋር አንድ መሆን ነው። ክርስቶስ ማለት በመጀመሪያ ልንረዳው የሚገባው ነጥብ ዚ አኖይንትድ ዋን የተቀባ ማለት ነው። ክርስቶስ እግዚአብሔር ያዘጋጀልን ቦታና ስፍራ ነው። እዛ ስፍራ ውስጥ ሲሆን፣ እንደዚሁ መጽሐፍ ቅዱስ ክርስቶስ ሕይወት ነው ይለዋል። ክርስቶስ መጽሐፍ ቅዱስን በጣም በበርካታ መንገዶች ያስገቡታል። እሱ እስከገባው መስመር የለቀቄ እንዳልወጣ ነገር ግን ማንም በክርስቶስ ቢሆን በተቀባው ቢሆን ማንም ክርስቶስ የሚባለው ውስጥ ቢገባ ይላል። ለዚህ ነው አዲስ ፍጥረት ይሆናል ይላል። በክርስቶስ ቢሆን ማለት ወይም በክርስቶስ መሆን ወይም ደግሞ ቱቢ ኢን ክራይስት ማለት ከክርስቶስ ጋር አንድ መሆን ማለት ነው። በእምነት ከክርስቶስ ጋር መዋሃድ ማለት ነው። መጽሐፍ ቅዱስ ልክ ቅርንጫፉ ከግንዱ ጋር እንደሚዋሃደው ህይወት ቅርንጫፉ ከዚህ በኋላ የሚመጣለት ህይወት በሙሉ የሚመጣለት ከግንዱ በኩል አልፎ እንደሚሆን፣ ማንም በክርስቶስ ቢሆን ማለት ከግንዱ ጋር ቢጣበቅ። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 15 ከቁጥር አራት እስከ አምስት ስናነብ በጣም የሚያስገርም ሀሳብ ይናገራል። ጌታ ኢየሱስ በዚህ ምድር በነበረ ጊዜ ካስተማራቸው አስደናቂ ትምህርቶች መካከል ነው። እንደዚህ ይላል እኔ በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁም እናንተ ደግሞ በእኔ ባትኖሩ አትችሉም ይላል። ስለዚህ በክርስቶስ መሆን ማለት ከግንዱ ጋር መጣበቅ፣ በግንዱ ውስጥ መሆን፣ ከግንዱ የሚመጣልንን ህይወት መካፈል ማለት ነው። ከዚህ በፊት ጌታ ኢየሱስ ክርስቶስን እንደ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 አውጃል። እግዚአብሔር አባት ሆይ ልጅ ስላደረከኝ አመሰግናል። በኢየሱስ ስም አሜን። ይህንን ጸሎት ከልብዎ ከጸለዩ እንኳን ደስ አሎት። ወደ እግዚአብሔር ቤተሰብ ተቀላቅለዋል። ለመንፈሳዊ ሕይወቱ የሚጠቅሙ ተጨማሪ እርዳታዎችን ከፈለጉ በሚከተሉት አድራሻዎች ያገኙናል።